ሰላም፣ ጤና ይስጥልኝ ክብራትና ክብራን፣ የሄልዝ ኢዱኬሽን ቻናል ቤተሰቦች እንደምናላችሁ። እኔ አለው እግዚአብሔር ይመስገን እንደናነኝ፣ ዛሬን በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የፓፓያ አስደናቂና የማይታመን የጤና ጥቅሞቹን የንጥረ ነገር ይዘቶቹን እናም እንዴት እናም በምን ሰዓት ብትመገቡ ደግሞ ጤናማና ተመራጭ ነው የሚለውን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ፓፓያ በተፈጥሮ እጅግ በጣም ብዙ ንጥረ ነገሮች ያሉት ከሀሩር ክልል ፍሬዎች አንዱ ሲሆን በቫይታሚን ሲ፣ በቫይታሚን ኤ፣ በፎሌት በፋይበርና የምግብ መፈጨትን የበሽታ መከላከልን እናም የቆዳ ጤናን በሚደግፉ ኃይለኛ ኢንዛይሞች የተሞላ ፍራፍሬ ነው። ፓፓያን ብትመገቡ የምታገኙትን ድንቅ ጥቅሞችን እስቲ በዝርዝር ልንገራችሁ። አንደኛ፣ የበሽታ መከላከል ስርዓትን ያነቃቃል። ፓፓያ እጅግ በጣም ከፍተኛ መጠን ያለው ቫይታሚን ሲ አለው። አንድ መካከለኛ ፍሬ በዕለት የሚያስፈልጋችሁን ከ200 ፐርሰንት በላይ ይሰጣል። በተጨማሪም የሰውነት መከላከያ ዘዴዎችን የሚያጠናክሩ ቫይታሚን ኤ፣ ፎሌት፣ እናም አንቲ ኦክሲዳንቶች ጸረ እርጅና ውህዶችን ይዟል። ፓፓያን አዘውትሮ መመገብ ነጭ የደም ሴሎችን እናም እና የአንቲቦዲ ምርትን በመደገፍ ሰውነታችን ኢንፌክሽኖችን ቫይረሶችን እናም ኢንፍላሜሽንን እንዲቋቋም ይረዳል። ሁለተኛ የምግብ መፈጨትን እናም የአንጀት ጤናንም ያሻሽላል። ፓፓያ ፕሮቲኖችን ወደ ትናንሽ እናም በቀላሉ ወደሚዋጡ አሚኖ አሲዶች የሚከፋፍል ፓፔይን የተባለ ተፈጥሯዊ የምግብ መፈጨት ኢንዛይምን ይዟል። በተጨማሪም ከፍተኛ ፋይበርና የውሃ ይዘቱ የአንጀትን መደበኛ እንቅስቃሴን ያበረታታል እንዲሁም የሆድ ድርቀትንም ይከላከላል። ለስላሳ የምግብ መፈጨት የሆድ መነፋትን ለመቀነስና የተሻለ ንጥረ ነገር መምጠጥንም ይደግፋል። ሶስተኛ የልብ ጤናንም ይደግፋል። በፓፓያ ውስጥ የሚገኙት አንቲኦክሲዳንቶች ቫይታሚን ሲ፣ ካሮቲኖይድስ፣ ላይኮፔን በልብ ላይ የፕላክ ምችትን ሊያስከትል ከሚችለው የኦክሳይድ ስትረስ ይከላከላሉ። ፋይበሩ እና ፖታሲየም መጥፎ ኮሌስትሮልን ኤልዲኤልን ለመቀነስና የደም ግፊትንም ለመቆጣጠር ይረዳሉ። ለልብ በሽታ የስትሮክና፣ የደም ግፊት አደጋንም ይቀንሳል። አራተኛ ጤናማ የሚያንጸባርቅ ቆዳንም ያበረታታል። ፓፓያ ለኮላጅን ምርትናም ለቆዳ ጥገና አስፈላጊ በሆኑ ቫይታሚን ሲ ቫይታሚን ኤ እናም ቤታ ካሮቲንም የበለጸገ ነው። የፓፔን ኢንዛይም የሞቱ የቆዳ ሴሎችን በማራገፍ ቆዳን ተፈጥሯዊ ብርሃን እንዲኖረውም ያደርጋል። እንዲሁም ብጉርን፣ ጠባሳዎችንናም የቆዳ ቀለም ለውጥንም ለመቀነስ ይረዳል። ልስልስ ያለ የሚያበራ እናም ወጣት የሚመስል ቆዳንም ይሰጠናል። አምስተኛ፣ የአይን እይታንም ያሻሽላል። ፓፓያ ሬቲናን ከኦክሳይድ ስትረስ የሚከላከሉ እናም ከእድሜ ጋር ተያይዞ የሚመጣውን ማኪውላር ዲጀነሬሽንን የሚያዘገዩ ቫይታሚን ኤ፣ ቤታ ካሮቲን እና ዚያካንቲን እናም ሊውቲንን ይዟል። ጠንካራ እይታ፣ የአይን መድረቅን ለመቀነስና የሌሊት እውርነት አደጋንም ዝቅ ያደርጋል። ስድስተኛ፣ በሰውነት ውስጥ ያለውን ኢንፍላሜሽንንም ይቀንሳል። በፓፓያ ውስጥ የሚገኙት ፍላቮኖይድስ ቫይታሚን ሲ እናም ኢንዛይሞች እንደ ፓፔን ተፈጥሯዊ አንቲ ኢንፍላማቶሪ ባህርያት አሏቸው። እነዚህ ውዶች ለአርትራይተስ፣ ለአስምና የልብ በሽታ አስተዋጽኦ የሚያደርጉትን ስር የሰደደ ኢንፍላሜሽንን ለማረጋጋት ይረዳሉ። የመገጣጠሚያ ህመም፣ የጡንቻ ህመም እናም አጠቃላይ ኢንፍላሜሽንን ይቀንሳል። ሰባተኛ የአንጎልናም የነርቭ ስርዓት ጤናንም ይደግፋል። ፓፓያ እንደ ሴሮቶኒን እናም ዶፓሚን ያሉ የነርቭ አስተላላፊዎችን ለማምረት የሚረዱ ቢ ቫይታሚኖችን ቫይታሚን ቢ6 እና ፎሌት እናም አንቲኦክሲዳንቶችንም ይሰጣል። አንቲኢንፍላማቶሪ እናም አንቲኦክሲዳንት ባህርያቱ የአንጎል ሴሎችን ከኦክሲዲቲቭ ጉዳትም ይከላከላሉ። የተሻለ ስሜት ትኩረትና የነርቭ መበላሸት ኒውሮ ዲጀነሬቲቭ ዲዚዝ የምንለው አደጋን ለመቀነስ ይረዳል። ስምንተኛ፣ ሰውነታችንን ከመርዛማ ነገሮች ለማጽዳትም ይረዳል። የፓፓያ ፋይበር በመደበኛ የአንጀት እንቅስቃሴ አማካኝነት መርዞችንናም ቆሻሻዎችን በማስወገድ አንጀትን ለማጽዳትም ይረዳል። አንቲ ኦክሲዳንቱ ደግሞ ጉበት ጎጂ የሆኑ ፍሪ ራዲካሎችን ገለል እንዲያደርግም ይረዳል። የተሻለ የጉበት ጤና፣ የመርዛማ ንጥረ ነገሮች ክምችትን ለመቀነስና አጠቃላይ የሰውነት ንጽህናንም ይጠብቃል። ዘጠነኛ ጤናማ ክብደትን ለመጠበቅም ይረዳል። ፓፓያ ዝቅተኛ የካሎሪ ይዘት ያለው እናም ከፍተኛ ፋይበር ያለው ሲሆን ይህም ለረጅም ጊዜ የመጥገብ ስሜት እንዲሰማችሁ እናም የምግብ ፍላጎትን ለመቆጣጠርም ይረዳል። በተጨማሪም የምግብ መፈጨትን እናም ሜታቦሊዝምን ስለሚደግፍ ለጤናማ ክብደት አስተዳደርም ፍጹም ምርጥ ምርጫ ያደርገዋል። ክብደትን ለመቆጣጠርናም አላስፈላጊ የምግብ ፍላጎትንም ለመቀነስ ይረዳል። አስረኛ የደም ስኳር መጠንን ለመቆጣጠርም ይረዳል። ጣፋጭ ቢሆንም ፓፓያ ዝቅተኛ ግላይሲሚክ ኢንዴክስ እናም ከፍተኛ የፋይበር ይዘት ስላለው የስኳር ወደ ደም ውስጥ መመጠጥን ያዘገያል። በፓፓያ ውስጥ የሚገኙት አንቲኦክሲዳንቶች የኢንሱሊን ሴንሲቲቪቲንም ለማሻሻል ይረዳሉ። የተረጋጋ የደም ስኳር መጠን እንዲኖር እናም የአይነት ሁለት የስኳር በሽታ አደጋንም ለመቀነስ ይረዳል። አስራ አንደኛ ቁስሎችን ለመፈወስ እናም ህብረ ሕዋሳትን ለመጠገንም ይረዳል። በፓፓያ ውስጥ የሚገኙት ቫይታሚን ሲ እናም የፓፔን ኢንዛይም የኮላጅን አፈጣጠርን ያፋጥናሉ እንዲሁም ከቁስሎች ውስጥ የሞቱ ህብረ ህዋሳትን ለማስወገድም ይረዳሉ። ከጉዳቶች ከመቆረጥናም ከቀዶ ጥገና ቁስሎች በፍጥነት ለማገገምም ይረዳናል። አስራ ሁለተኛ የካንሰርን አደጋ ለመቀነስም ሊረዳን ይችላል። ፓፓያ ላይኮፔን፣ ቤታ ካሮቲንናም ፍላቮኖይድን የያዘ ሲሆን እነዚህም ዲኤንኤን ሊጎዱ እናም ካንሰርን ሊያስከትሉ የሚችሉትን ፍሪ ራዲካሎችን ገለል ያደርጋሉ። አንዳንድ ጥናቶችም እንደሚያሳዩት የፓፓያ ጭማቂ በውስጡ ባለው አንቲ ኦክሲዳንት እናም ኢንዛይም ይዘቱ ምክንያት የጡትናም የፕሮስቴት ካንሰር ህዋሳት እድገትንም ሊገታ ይችላል። ስር የሰደደ የህዋስ ጉዳትናም የአንዳንድ የካንሰር አይነቶች ስጋትንም ይቀንሳል። ታዲያ በ100 ግራም ፓፓያ ውስጥ ያለውን የንጥረ ነገር ይዘትን ደግሞ ልንገራችሁ። ካሎሪ 43፣ ውሃ 88%፣ ፋይበር 1.7 ግራም፣ ቫይታሚን ሲ 61 ሚሊ ግራም በቀን የሚያስፈልጋችሁን 68 ፐርሰንቱን ይሸፍናል። ቫይታሚን ኤ 950 ኢንተርናሽናል ዩኒት በቀን የሚያስፈልጋችሁን 19 ፐርሰንቱን ይሸፍናል። ፎሌት ወይም ደግሞ ቫይታሚን ቢ 9 37 ማይክሮ ግራም፣ ፖታሲየም 182 ሚሊ ግራም ማግኒዥየም 10 ሚሊ ግራምን ይይዛል። ታዲያ ፓፓያን ለመመገብ ምርጥ መንገዶች ደግሞ እንደ መክሰስ ወይም ደግሞ የቁርስ ፍራፍሬ አድርጋችሁ መመገብ ትችላላችሁ። ከሙዝ፣ ከእርጎ ወይም ደግሞ ከወተት ጋር በስሙዚ ውስጥ በመጨመርም ፓፓያን መመገብ ትችላላችሁ። በፍራፍሬ ሰላጣዎች ውስጥ ትንሽ የሎሚ ጭማቂን በመጨመርም መመገብ ትችላላችሁ። ከዝንጅብል ጋር ጭማቂ አርግታችሁም ፓፓያን መጠጣት ትችላላችሁ። ታዲያ ፓፓያን ለመብላት በጣም ጥሩ ጊዜ ምን ሰዓት ነው የሚለውን ደግሞ ልንገራችሁ። የመጀመሪያው ጠዋት በባዶ ሆድ ሲሆን በጣም ምርጡ ጊዜ ነው። በዚህ ጊዜ የፓፓያ ኢንዛይሞች ፓፔን ጨጓራችን ባዶ በሚሆንበት ጊዜ የበለጠ ውጤታማ ይሆናሉ። የምግብ መፈጨት ትራክትን ለማጽዳት ንጥረ ነገሮች መምጠጥን ለማሻሻል ና የሆድ ድርቀትንም ለማስታገስ ይረዳል። በተፈጥሯዊ ስኳርና በቫይታሚን ሲ ምክንያት የሚያድስ የኃይል ማበልጸጊያንም ይሰጠናል። እንዲሁም ለዴቶክስ ወይም ደግሞ ሰውነታችንን ለማጽዳት፣ ለምግብ መፍጨት፣ ክብደትን ለመቀነስ፣ የሚያበራ ቆዳ እንዲኖረና የሆድ መነፋትንም ለመቀነስ ይረዳል ከቁርስ ወይም ከሌሎች ፍራፍሬዎች በፊት ከ30 እስከ 45 ደቂቃዎች ቀድማችሁ አንድ ትንሽ ሳህን ወደ አንድ ኩባያ አካባቢ ትኩስ ፓፓያን መብላት ተመራጭ ነው። ሁለተኛ ደግሞ የጠዋት አጋማሽ ምሳ ሰዓት ከመድረሱ በፊት ወይም ደግሞ ከሰዓት በኋላም መመገብ ትችላላችሁ። ፓፓያ የደም ስኳር መጠንን የተረጋጋ እንዲሆን ያደርጋል። እንዲሁም የምግብ ፍላጎትንም ይቀንሳል። ፈሳሽን የሚሰጥናም በምግብ መካከል እንደ ቀላል መክሰስም ተስማሚ ነው የኃይል ማበልፀጊያ የሚሆን የበሽታ መከላከል ድጋፍን የሚጨምር እናም የደም ስኳር ሚዛንንም ለመጠበቅ ይረዳል። ለዘለቄታዊ ኃይል ከአንድ እፍኝ ለውዝ ወይም ደግሞ ከሲድስ ጋር አጣምራችሁ ተመገቡ። በምሽት በተለይ ዘግይታችሁ ደግሞ ፓፓያ ከመብላት ተቆጠቡ። ከፍተኛ የፋይበር እናም የኢንዛይም ይዘቱ የምግብ መፈጨትን ሊያነቃቃ ስለሚችል በእንቅልፍ ወቅት ምቾት ማጣት ወይም ደግሞ ጋዝን ሊያስከትል ይችላል። ቀላል ነገርን ከፈለጋችሁ ከመተኛታችሁ በፊት ቢያንስ ሁለት ሰዓታት ቀድማችሁ ፓፓያን መብላት ይመከራል። በሌሊት የምግብ አለመፈጨት ችግር ካለባችሁ ከእራት በኋላ ትንሽ የበሰለ ፓፓያ ቁራጭን መጠነኛ የምግብ መፈጨትን ሊረዳ ይችላል። ነገር ግን ከመጠን በላይ ግን አትብሉ። ታዲያ ፓፓያን ሲመገቡ ደግሞ ጥንቃቄ ማድረግ ያለባቸው ሰዎች ምን አይነት ሰዎች እንደሆኑ ልንገራችሁ። ለላቴክስ አለርጂክ የሆኑ ሰዎች ፓፓያ ተመሳሳይ ኢንዛይሞችን ይዟል። እንደዚህ አይነት ሰዎች መጠንቀቅ አለባቸው። እርጉዝ ሴቶች ደግሞ ያልበሰለ ፓፓያን መብላት የለባቸውም። ምክንያቱም የማፀን መኮማተርን ሊያስከትል የሚችሉ የላቴክስ ውህዶችን ይዟል። እንዲሁም ደምን የሚያቀጥኑ መድኃኒቶችን የሚወስዱ ሰዎች ከመጠን በላይ ፓፓያን መብላት የለባቸውም በቫይታሚን ኬ መስተጋብር